አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙልጌታ ጅዋሬ ለመጀመሪያ ጊዜ እንግዲህ የተጋቡት ከ24 ዓመት በፊት ነበረ። ከዛ በኋላ ከ14 ዓመት በፊት ደግሞ በ10 ዓመት ብቻ በትዳር ላይ በመቆየት ትዳራቸው እንከን ገጥሞት ለፍቺ ተዳርገው ነበረ። ከዛ በኋላ እንግዲህ ባለፈው ዓመት ትንሳኤን ምክንያት በማድረግ በአራት ልጆቻቸውና በ26 የቤተሰብ አባሎቻቸው ታጅበው ሰርጋቸውን ድጋሚ ለማድረግ ችለዋል። ድጋሚ ለመጣመር ችለዋል ማለት ነው፣ ከረጅም ጊዜ የፍቺ ቆይታ በኋላ የመለያየት ቆይታ በኋላ ማለት ነው። ይሁንና እንግዲህ ብዙዎች ደግሞ የእነሱን መለያየት እንደ መለያየት አይቆጥሩትም ነበረ። ምክንያቱም ልጆቻቸውን በጋራ እያሳደጉ ያሉ፣ የሚጠያየቁ፣ ከምንም በላይ እንግዲህ ፍቅራቸውና መተሳሰባቸው የበለጠባቸው ሰዎች እንደሆኑ በተደጋጋሚ ይነገራል። ይሁንና ግን መፋቀሩ መዋደዱ ካለ ለምን አንድ ላይ መኖር አትችሉም እየተባሉ ብዙ የነሱ ተከታዮችና እንደዚሁም ብዙ መልካም ኢትዮጵያውያኖች ሀሳባቸውን ሲሰጧቸው እንደነበረ እናስታውሳለን። ስማቸውን ለመጥቀስ ያልፈለጉ አንድ ትልቅ ኢትዮጵያዊ እንግዲህ ድጋሜ ትዳራቸው እንዲታደስና እንዲጋቡ ልጆቻቸውን አንድ ቤት ሆነው በጋራ እንዲያሳድጉ ካደረጓቸው በኋላ አሁን ደግሞ እንግዲህ ይሄንን ደስ የሚል ዜና ደስ የሚል ብስራት ሊያበስሩን ችለዋል ማለት ነው፣ ልጅ መውለዳቸውን ማለት ነው። እንግዲህ ይሄንንም በተመለከተ ገነት ንጋቱ እግዚአብሔር ይመስገን ስትል በኢንስታግራም አካውንቷ ላይ ገልጻለች ማለት ነው፣ ይህንን ፎቶ በመጠቀም እኛም እንግዲህ ከዚህ በፊት ነፍሰ ጡር እንደሆነች እርጉዝ እንደሆነች አድርሰናችሁ ነበረ በውስጥ አዋቂነት እንግዲህ የሰማነውን መረጃ ማለት ነው። አድማጭ ተመልካቾቻችን፣ ይሄ እውነት ሆኖ እንግዲህ ዛሬ ላይ እሷም ይሄንን የደስታ ብስራት ልታደርሰን ችላለች ማለት ነው። ይህ በጣም ደስ ይላል። በተለይ ለልጆቹ እንግዲህ ከምንም በላይ ድጋሜ በሚጋቡበት ሰዓት ከዓመት በፊትም እንግዲህ የልጆቹን ሁኔታ ተመልክተን ነበር እና በጣም ደስ እንዳላቸው አሁን ደግሞ እንግዲህ ተጨማሪ ለቤተሰባቸው አዲስ ልጅ ሲመጣ ደስታቸው ጥፍ ይሆናል ማለት ነው። እንኳን ደስ አላችሁ ማለት እንወዳለን። እንግዲህ በድጋሚ እንግዲህ ከመጀመሪያ አንስቶ አምላክ ጋብቻን ያቋቋመው በአንድ ወንድና በአንዲት ሴት መካከል መስርቱ እንግዲህ ለእንደዚህ አይነት ለትልቅ ተግባር ነውና ይሄ በጣም ደስ የሚል ሁኔታ ነው። አንድ ወንድና አንዲት ሴት እንግዲህ ትዳር ሲመሰርቱ አንዳቸው ሌላው ታማኝ ለመሆን እንዲሁም በሕይወት እስካሉ ድረስ አብሮ ለመኖር ቃል የሚገባቡበት ሂደት ነው ማለት ነው እንግዲህ ባልና ሚስት ተለያይተው ለመቆየት የሚገደዱበት ጊዜ ሊኖር ይችላል። ባለመስማማት ብቻም ሳይሆን እንግዲህ አንዳንድ ጊዜ አንዳቸው ድንገተኛ የቤተሰብ ጉዳይ አጋጥሟቸው ወደ ሌላ ቦታ ሊሄዱ ይችላሉ። ሆኖም በመጽሐፍ ቅዱስ እንግዲህ ወይንም በሃይማኖት ሳይንሳዊ በሆነ መንገድም ብንመለከተው በትዳር ችግር ምክንያት መለያየትን አይደግፍም። ከዚህ ይልቅ እንደዚህ አይነት ችግሮች ሲገጥሙ ባለትዳሮች ለመታረቅ ጥረት እንዲያደርጉ ነው የሚበረታታው። የጋራ ኃላፊነታቸውንም በሚገባ መወጣት አለባቸው። ባልም የባል ኃላፊነቱን እንደዚሁም ሚስትም የሚስት ኃላፊነቷን በሚገባ መወጣት አለባቸው ማለት ነው። አንዳቸው ሌላውን በፍቅርና በአክብሮት መያዝ ይኖርባቸዋል። ልጆቻቸው እንደዚሁ ለማሳደግ የጋራ ኃላፊነትም አለባቸው። በትዳር ውስጥ እንግዲህ ከቤት ውስጥ ስራና ከውጭ ስራ ጋር በተያያዘ ምን አይነት የስራ ክፍፍል ሊኖር እንደሚገባ ይሄ በሃይማኖት እንግዲህ የተቀመጠ ነገር ባይኖርም ባልና ሚስት ግን ለቤተሰባቸው ይበጀውን አብረው መወሰን እንዳለባቸው ነው የሚነገረው። ባል የሚስት ራስ እንደሆነ በመጽሐፍ ቅዱስ በእርግጥ ይነገራል። ራስ የተባለበት ምክንያት ቤተሰቡን የመምራት እንዲሁም ባለቤቱንና ልጆቹን የሚጠቅም ውሳኔ የማድረግ ኃላፊነት ስላለበት ነው። የቤተሰቡን አካላዊ ስሜታዊና መንፈሳዊ ፍላጎት ለማሟላት ጥረት ማድረግ ይኖርበታል። እንግዲህ ከባለቤቱ ጋር ተባብሮ በመስራት እንዲሁም ውሳኔ ሲያደርግ የእሷን ስሜትና አመለካከት ግምት ውስጥ በማስገባት የሚስቱን ችሎታና ብቃት ከፍ አድርጎ እንደሚመለከት ማሳየት ይቻላል ማለት ነው። ባል እንግዲህ ኃላፊነቱን ፍቅር በሚንጸባረቅበት መንገድ መወጣት እንዳለበት እንደዚሁ ሃይማኖታዊ የሆኑ ተቋማት በሚገባ ይሄንን ይገልጻሉ። ሚስትም እንግዲህ ባሏን በጥልቅ ታክብር ይላል። በተለይ በመጽሐፍ ቅዱስ ላይ ኤፌሶን 5:33 ላይ የሚገኝ ቃል አለ። ሚስት ለባሏ የሰጠውን ኃላፊነት ስታከብር አምላክ ይደሰታል። የሚስት ሚና ባሏን መደገፍ ነው። ባሏ ጥሩ ውሳኔዎችን እንዲያደርግ መርዳት፣ እንዲሁም የራስን ስልጣኑን ማክበር ይኖርባታል። በትዳር ውስጥ ያላትን ወሳኝ ሚና በሚገባ የምትወጣ ሚስትን መጽሐፍ ቅዱስ አድንቆ እንግዲህ እንደሚነገር በምሳሌ 31 ላይ እንደዚሁ የተጻፈ አለ። ስለዚህ ሁለቱም ድርሻቸውን ሚናቸውን ከተወጡ በጋብቻቸው ላይ ወይንም ደግሞ በትዳራቸው ላይ የሚነሱ አሉታዊ የሆኑ ግጭቶች በቀላሉ ሊበርዱ እንደዚሁም ደግሞ ቀለል ካሉ እንከኖች ሊጠበቁ ይችላሉ ማለት ነው። ስለዚህ ዞሮ ዞሮ መጽሐፍም ይሁን ሳይንሳዊ ወይንም ደግሞ ባህላዊም በምንለው መከባበርና መረዳዳት እንግዲህ ከምንም በላይ ለትዳራችን ትልቅ የሆነ አስተዋጽኦ እንዳለ ነው የሚነገረው። ሌላው እንግዲህ ብዙ ጊዜ የሚነሳው ትዕግስት ነው። ትዕግስት እንግዲህ በትዳር ውስጥ ብቻም ሳይሆን በተለያዩ ከሰው ጋር ለመኖር እንደዚሁም በየትኛውም የስራ ዘርፍ ውስጥ አስፈላጊውና ከምንም በላይ ትልቁን የወደፊት ራያችንን ለማሳካት የሚጠቅመን አብሮ ለመኖር ትልቁን ሚና የሚጫወተው ትግስት ነው ማለት ነው። እንግዲህ የነዚህንም ሁለት ሰዎች ጥንካሬ ስናይ ትግስት ነው። ሁለታቸው መካከል እንግዲህ ትልቅ የሆነ ልዩነት ባለመፈጠሩ መከባበር፣ መፋቀራቸው እንግዲህ ምንም እንኳን አብረው በትዳር ባይኖርም ከዚህ በፊት መከባበራቸውና መታገሳቸው ዛሬ ላይ ድጋሜ አብረው ለመኖር እንግዲህ ትልቁን አስተዋጽኦ ሊወጣ ችሏል ማለት ነውና በየትኛውም አጋጣሚ ትግስት በጣም አስፈላጊ እንደሆነ ልንረዳ እንችላለን ማለት ነው። ለትዳር ደግሞ ትልቁ በጣም አስፈላጊው ነገር መታገስ እንደሆነ ልንገልጽ እንችላለን። አድማጭ ተመልካቾቻችን እንግዲህ በድጋሜ ለገኒ ቤተሰቦች እንኳን ደስ አላችሁ በሏቸው። እናንተም በኮሜንት ሐሳባችሁን በመስጠት ማለት ነው እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁም እያሏት ይገኛሉ። በኢንስታግራም አካውንቷ ላይ እንኳን ማረም ማረችሽ፣ እንኳን ለዚህ አበቃችሁም የሚሉ ብዙ መልእክቶችን እየተመለከትን ነው። ምናልባት እንግዲህ ገኒ በቅርቡ በዚህ ላይ ሰፋ ያለ መረጃዎችን ይዛ ትመጣለች ብለን እናስባለን። ነገር ግን ደግሞ አንዱ ልዩ የሚያደርገው በዚህ ሰዓት እንግዲህ አረገዘን እያሉ ብዙ ሰዎች በሶሻል ሚዲያ ላይ ፎቶ በፎቶ እንደሚያጥለቀልቁት እንመለከታለን እና ገኒ ግን ከዛ ይልቅ ዝምታዋን መርጣ፣ ተደብቃ ይህንን ብስራት በዝምታ ውስጥ ልታበስረን እንችላለችና እንችላለች እና ይሄ እንግዲህ መብሰሏን በጣም የተረጋጋች እና ከቀድሞ ሕይወቷ እንግዲህ በደንብ የተማረች ይመስለናልና ለማንኛውም በድጋሚ አሁንም እንኳን ደሳላችሁ ለማለት እወዳለሁ። እንኳንም ማርያም መረች ለማለት እወዳለሁ። መልካም ቆይታ።